ምነምን ሀገሪቱ እየነደደች ነው። ሰላም የሆነ እናንተ ሰፈር ብቻ ነው። ኦር ከፈታው ወሬ የፈታው ነውና ሀብታቸው በወላጆቻቸው ስም ወዳ ከማችሁ ሰዎች ሄደሽ ስጋትን በጆሯቸው እንዲሰሙ አድርጊ። አንተ ሲስተሙን ተቆጣጠር። ህዝብ ይሄ 122421 በሚል ፓስዋርድ ተጠምዷል። የይለፍ ቃላችሁን አዘምኑ ብለው ኦፕሬተሮች እንዲደቡ በማድረግ ሁሉን ነገር በእጃችን እንድንቆጣጠሩ አድርግ። ድንገት ፓስዋርዱ የጠነከረ ነገር ካጋጠመ ሊንኩን ላከው። የወዳጆቻችሁ የትዝታ ፎቶ፣ የጓደኞቻችሁ ትዝታ በሚል ስስ ጎናቸው በመግባት ሊንኩን እንዲጫኑ በማድረግ ሁሉም መረጃ በእኛ ስር እንዲሆን አድርግ። ከምናለሽ ተራ በገዛ ናቸው ሚሊተሪዎች አካባቢው ላይ ግርግር ፍጠሩ። ያኔ ወርቅ በእጃችን እናስገባለን። ለወርቃችሁ ስትሉ ይቺን ሀገር አንድ ድዋት ውይ ምነው ያብርሽ፣ እናት! የልጅህን ቅሪት ላዘርፍ ነው አሉ። እዚህ እዚህ ነው ሰላም የሆነው። ተንከራቶ ሰብስቦ ያገኘውን ቅሪት ላዘርፈው ነው አሉ። ውይ እስከ ዛሬ ሀገሬ ለእኔ ምን አደረገችልኝ ነበር? ያ ሰው በላ አትራፊ ባለ ሱቅ ምን እንደሚውጠው ነው የማለው። ውሸት ቢሆንስ? ሀገር ሰላም ብለን ለካ ተከበናል። የማማቀስ ይበሉ ይረጋቡ እንጂ ምኑን ተረጋጋሁት? ባንክ ቤቱም ራቅ፣ ሌቦች ሊዘርፉ ይነዋል። ባንክ ቤት ድረስ ሜዳ አይጠበቅቦትም። እዚሁ በስልኮ ጠንካራ የይለፍ ኮድ ያስገባሉ። ከዛ በኋላ ባንክ ቤት ቢዘረፍ እንኳን የእርስዎን አቅ ማንም አይነካውም። እንደዛ ይቻላል? እ ጎሽ ልጄ አግዘኝ። የያዙ ስልኮ የይለፍ ቁጥሮ ለማንም አያጋሩ። ከሌቦች ይጠንቀቁ። አሁን ለእኔ ስልኮትን ብቻ ይነግሩኛል፣ ከዛን ኦፕሬተሮች ይደውሉታል። አለቀ ቤተሰብ ትኩስ መረጃ ይዤላችሁ መጥቻለሁ። በሀገሪቱ የእህል አቅርቦት የባንክ ሲስተም ሙሉ ለሙሉ በሚባል ደረጃ ተቋርጧል። በመሰላል እየተንጠላጠሉ የሰው ቤት እየዘረፉ ነው የሚገኙት። እባካችሁ ሼር አድርጉ። ሰው በሰው ተጨካክኗል ይመስለኛል። የሀገሪቷ መከላከያ ሀገሪቱን ለመቆጣጠር ገብተዋል። እዩዋቸው፣ እዩዋቸው፣ እዩዋቸው። እንዲህ ነው በሬ ወለደ የምትሉን ጉድጓድ እንኳን ቢገቡ የትም አያመጡም። አሁን ዘጋዳይን አክቲቭ እናደርጋል። እሱን አሁን ማድረጋል። በጥቂት ስግብግቦች ምክንያት ሀገሬ ስትነድ ማየት አልፈልግም። አሁን ሁሉንም የመንገዱን ካሜራዎች፣ የደህንነት፣ የስልክ እንዲሁም በየላፕቶፕ ያሉ ካሜራዎች ሁሉንም እስክሪን ላይ ባስቸኳይ ይፈልጋሉ። እንደምታውሱ ደለም እናቴ ስፍር ምን ልትሰሪ መጣች? ፊቱን በሌላ አንግል ምን ልትሰሪ መጣል? የተሰጠኝ ሎኬሽን ነው። ሰው በሰው ላይ ተጨካክኗል። ምነው መረጃውን መጀመሪያ ባትነግረኝ ኖሮ አስበልቼ ነበር። እሺ፣ የሴቷ ሲሆን እቺና አሮጊት ምናምን ጪ ነው የሚላት። በአንተ ምክንያት ብዙ ቤቶች አዘንገብቷል። ብዙ ልጆች ያለው ልጆች ቀርተዋል። አሁን ግን አገኝነው። በአስቸኳይ ሎኬሽኑ ለንስር ይላክ። በጣም ይቀርታል። ሁሉ ነገር እንደዚህ ይሆናል ብያል አላሰብኩም። እዛ ሀገር ትረዳለች። አንተ እዚህ ንጾም እማማ አቶ አብርም አስመላሽ በሀገሪቱ ውስጥ የተለያዩ ሽብሮችን በመጠንሰስ ነፍስ በማጥፋት ፋይናንስ በማጭበርበር አሰተኛ መረጃዎችን በማሰራጨት ሲፈልግ የነበረ አንበሳን፣ አንበሳ ይበላው ተኩላንም ተኩላ ይበላው። በወገኖች በሀገር ላይ እንዴት እንዲከፋ ልጄ ዛሬ ገደልክ።